ቲክቶክ ላይ እንደ ዩቲዩብ ሁሉ ኃይለኛ ገንዘብ መሰራት ተጀምሯል። ይህንን መረጃ አንዳንድ ሰዎች እስከ 10 ሺህ ብር ተቀብለው የሚያሳዩት ነው። ነገር ግን በዚህ ቪዲዮ ላይ ሁሉንም ነገር አሳያችኋለሁ። ቲክቶክ ላይ ገንዘብ መስራት የሚቻለው ወይም ሞኔታይዝ የሚያደርገው ከነዚህ ሀገራት ብቻ ነው። እንደምታውቁት ብዙ ሰዎች ዩቲብ ላይ ገንዘብ እንስራ እንጂ ኢትዮጵያ የዩቲብ ፓርትነር ፕሮግራም ውስጥ የለችም፣ ወይም ከኢትዮጵያ ሆናችሁ ቀጥታ ገንዘብ የምሰሩበት መንገድ የለም። ሶ ዩቲብ ላይ ገንዘብ የምንሰራበት መንገድ ኦልሬዲ ሎኬሽን መቀየር የምንችል ስለሆነ በዛ ሀገር ሎኬሽን ምክንያት ገንዘብ መስራት እንችላል። ቲክቶክም እንግዲህ በፊት ያልነበረ፣ አሁን ላይ ግን የትም መሄድ ሳይጠበቅብን ኢትዮጵያ ውስጥ ሆነን ሎኬሽን መቀየር የምንችልበትን መንገድ ፈጥሮልናል። ይሄ መንገድ ማስወገድ በፊት አይቻልም ነበር። ይሄ የምታዩት አካውንት ኢትዮጵያ ውስጥ ሆነን ኢንተርናሽናል የከፈትነው ነው ቻነል ነው። ኢትዩቨርስቴክ ይባላል። ምናልባት ቲክቶክ ላይ አንዳንዶቻቸው ጋር መቶላችሁም ሊሆን ይችላል። እንግዲህ ቲክቶክ ላይ ገንዘብ መስራት እንደሚቻል ካወቅም በኋላ እሱን አካውንት ስንከፍተው በኢንተርናሽናል አድርገን ይከፈት ነው። ኢንተርናሽናሉ ና ሎካሉ ወይም በፊቱ ምን ያህል እንደሚለያይ ለማሳየት ያክል የኔን ዋናውን የኢትዩቨርስ አካውንት ና አሁን የከፈት ነውን ኢትዩቨርስቴክ የሚለን ቻናል አሳያል ሶ እንደምታዩት እንግዲህ ኢትዩቨርስ የሚለው አካውንት ላይ ያለው የሞኔታይዜሽን መንገድ በጣም ውስን ነው። ኢንፋክት አለ ከተባለ ከሰዎች ልታገኙት ምትችለው ወይ ሰብስክሪፕሽን ወይም ደግሞ በላይቭ ጊፍት ላይ የምናገኘው ነው በዋናነት። ይሄኛው ኢንተርናሽናል አካውንት ላይ ግን ኢትዩበርስ ቴክ የሚለው ቻናል ላይ ያሉትን የሞኔታይዜሽን አማራጮች ቸው በርከት ያሉ ምናልባት ከኛ አምስት ወይ ስድስት በላይ ተጨማሪ የሞኔታይዜሽን መንገዶች አሉት። ከእነዚህ ውስጥ አንዱ እንግዲህ ቲክቶክ ክሬተርስ ሪዋርድ ፕሮግራም የሚባለው ወይም ደግሞ በቪው የሚከፈልን ማለት ነው። ከዛ በተጨማሪ ብዙ መንገዶች አሉ። ለምሳሌ ቲክቶክ ሾፕ ማርኬት ፕሌስ አለው። እንደ ሴለር ሆናችሁ መስራት ትችላላችሁ። እንደገና እንደ ክሬተርም ሆናችሁ ሾፖችን ማስተዋወቅ ትችላላችሁ። ሰው በዚህ ቪዲዮ ላይ ይህንን አካውንት እንዴት አድርገን መክፈት እንችላለን ከከፈትንም በኋላ የከፈትነውን አካውንት ልክ ነው ወይ አይደለም ወይ እንዴት ነው ቼክ ማድረግ ምንችለው ከዛ በኋላ ደግሞ ሞኔታይዜሽን እንዴት ነው የሚጀምረው ሞኔታይዜሽን ከጀመረስ በኋላ ቬሪፊኬሽን ይጠይቀናል ቬሪፊኬሽን ላይ ምንድን ነው ማድረግ ያለብን በዋነተኛን የኛን አካውንት ኦልሬዲ ቬሪፋይ ስላደረግ ነው እሱን ስቴፖች አሳያቸዋለሁ ከዛ ደግሞ መጨረሻ ላይ ፔመንት ሜትር እንዴት አድርገን እናስተካክላለን የሚለውን በሙሉ በተግባር ፕራክቲካሊ አብረን የምናየው ይሆናል ከዛ በፊት ግን ስለዚህ ጉዳይ በጣም የሚናፈሱ ብዙ ወሬዎች ስላሉ እነሱ ለማጥራት ልሞክር የመጀመሪያው እንግዲህ የቪፒኤን ጉዳይ ነው ቪፒኤን ያስፈልጋል ወይ አካውንቶቹን ለመክፈት ምንም አይነት ቪፒኤን አያስፈልግም። ነገር ግን አካውንቱን ከከፈትን በኋላ ምናልባት ኮንቴንታችን ወይም ቪዲዮቻችን እንዲታዩልን የምንፈልጋቸው ሀገሮች ስላሉ እነዚህ ክፍያዎች የሚከፈልባቸው ሀገሮች ስላሉ ማለት ነው እነሱ ጋር እንዲደርስልን ከፈለግን ምናልባት ቪፒን መጠቀም ሊያስፈልግ ይችላል። ወይም ደግሞ ይፒ ሎኬሽን ቼንጀር አፖች አሉ፣ እነሱን መጠቀም ይቻላል። ከዛ በተረፈ ግን ኢንተርናሽናል አካውንቱን ለመክፈት ምንም አይነት ቪፒን አያስፈልግም። አሁን በቀጥታ አካውንቱ እንዴት አርገን ክፍታለ ደሚለው ወደ መጀመሪያው ስቴፕ እንሄዳለን። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ከስር ቼክ አድርጉና ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደረጉ የሆነ ሰዓት ላይ በግድ ሰብስክራይብ ማድረጋችሁ አይቀርም፣ ምክንያቱም በዚህ ቻናል ላይ አሁንም ከዚህም በኋላ በጣም አሪፍ አሪፍ የሆኑ ኮንቴንቶችን ይዤ ስለምመጣ ግድ የላችሁም፣ ሰብስክራይብ አድርጉ። ኦልሬዲ ሰብስክራይብ ያደረጋችሁ ሰዎች ደግሞ ይህንን ቪዲዮ ስንጀምረው ላይክ እያደረግን እንጀምራለን። እንደምትወዱት አልጠራጠርም። ሶ የመጀመሪያው ስቴፕ እንዴት አድርገን አካውንቱን እንከፍታለን? የሚለ መጀመሪያ ላይ የቲክቶክ አካውንታችን እንከፍታለን። በፒሲም ቢሆን ችግር የለውም፣ በስልክም ቢሆን ችግር የለውም። ከዛ በኋላ የቲክቶክ አፓችንን ከከፈትን በኋላ ከላይ መጥተን ሳይን አፕ ወይም አድ አካውንት እንለዋለን። ከዛ በኋላ እንደምታዩት እንግዲህ ሳይን አፕ ፎር ቲክቶክ የሚል አማራጭ ያመጣለኛል ማለት ነው። ከዛ ከስር እንደምታዩት ትልቋ ትሪክ ያለችው እዚጋ ነው። ኢቲ ይላል። ይችኛዋን ሎኬሽን ነክተናት አሁን ፔድ ወደሆኑት ሀገሮች እንቀይራለን ማለት ነው። ሶ ምድር የምናደርገው ቀጥታ እዚህ ጋር መጣና ኢቲ የምትለዋን ከነካናት በኋላ ማድረግ ያለባችሁ ዩናይትድ ስቴትስ ብዙ ጊዜ ኮምፕሊኬትን ነገሮች ስለሚበዙበት ወደዛ አትሄዱ። የተሻለው የሚሆነው ምንድን ነው ዩናይትድ ኪንግ ደምን ብትጠቀሙ ነው። ስለዚህ ዩናይትድ ኪንግ ደም ጋር ሄዳለሁ፣ ዩናይትድ ኪንግ ደምን መርጣለሁ ማለት ነው። አሁን እንደምታዩት ከስር ሎኬሽኑ ተቀየረ ማለት ነው። ሶ ከዚህ በኋላ ኔክስት ካልኩት ወይም ደግሞ ወደ ሳይን አፕ ከገባሁኝ ባይዲፎልት ከዩኬ ተርምሴን ሰርቪስ ጋር አካውንቱ ሎኬትድ የሚሆነው ከዩኬ ጋር እንደሆነ ያሳየኛል ማተው ከስራ ያለው እሱ ነው የሚነግረኝ። ከላይ መለስና አሁን ዩዝ ፎን ኦር ኢሜል የሚለውን እነካለን። ምን እንደምናደርግ በደንብ ተከታተሉ። እያንዳንዱ ስቴፕ ሚስ ማድረግ የለባችሁም። ሶስቱን ካደረኩኝ በኋላ ከዛ በርዝዴ ላይ ይላል። በርዝ ላይ የተወለዳችሁበትን ቀን ትክክለኛ ቀን አስገቡ። ምክንያቱም በኋላ ላይ ቬሪፊኬሽን ስላለ መምታታት የለበትም። ሶ የተወለዳችሁበትን ትክክለኛ ቀን ታስገባላችሁ። ከዛ ኔክስት እንለዋለን። ከዛ በኋላ እንደምታዩት ስልክ ቁጥሩን ባይ ዲፎልት ራሱ ዲቴክት ያደርግና ያመጣላቸዋል። እኛ ምንድ ምናደርገው ነኖፍ ዛባብ እንለዋለን፣ ወይም ደግሞ ሲሜል የለበት አካውንት ከሆነ የምከፍቱበት በጣም አሪፍ የተሻለ ነው። ከዛ በኋላ እዚጋ መጣና ኢሜል የሚለውን ነው ማድረገው። በፎን መክፈት የለባችሁ በፎን ከከፈታችሁ ባይዲፎልት ስልክ ቁጥራችሁ የት ሀገር እንደሆነ ዲቴክት ያደርግና አካውንቱን ባና አያደርገውም፣ ወይም ሎኬሽኑን አይቀይርባችሁም ግን በኋላ ላይ ኮንቴንቷችሁን ፑሽ እንዳይደረግ ያደርግባችኋል። ሰው ቀጥታ ምንድ የምናደርገው ኢሜል የሚለው ጋር ምገባና በኢሜል ነው የምንከፍተው ማለት ነው። በምንም ተአምር ስልክ ቁጥር ኮኔክት አናደርግም። ስልክ ቁጥር ኮኔክት ማድረግ ከፈለጋችሁ የግዴታ የዩኬ ስልክ ቁጥር ሊኖራችሁ ይገባል ማለት ነው። አሁን በኢሜል ሳይናፕ አደርጋለሁኝ ካላችሁ ኢሜሎች ውስጥ ከዚህ በፊት ቲክቶክ ያልከፈታችሁበትን ትመርጡና ታስገባላችሁ። ከዛ በኋላ ኢሜላችሁ ላይ ኮድ ይልካል ያንን ኮድ ታስገባላችሁ። ከዛ ኒክኔም ምረጡ ይላቸዋል። እዚህ ጋር ኒክኔም ብታስገባው አሪፍ ነው። እዚህ ጋር ጀስት ለእናንተ ለማሳየት ስኪፕ ልበለው። እንደምታዩት እንግዲህ አሁን አካውንት ከፍቻለሁኝ ማለት ነው። ኮምፕሊትሊ አዲስ የሆነ አካውንት ከፍቻለሁ። ከላይ እንደምታዩት አንድ አዲስ ነገር ትመጣለች። ከላይ ዚጋ ዩት ስቴም የሚል ነገር አለ፣ ይታያቸዋል ብዬ አስባለሁ። ስቴም የምትለዋ ነገር ምንድረች? ባይ ዲፎልት እነዚህ የትላልቅ አገሮች ላይ አሁን የመጣ ቲክቶክ ያመጣው አፕዴት ነው። ስገቡ ይሄ ሳይንስ ማትስ ምናምን ምናምን ማለት ነው፣ ትምህርት ናቸው በአጠቃላይ። እንደምታዩት ኒውክሊካሲድና ነው ያለ አሁን፣ ባዮሎጂ ነው ዚጋ፣ ማትስ ነው ዚጋ፣ ማትስ ነው ምናምን ምናምን አይደለም። ሶ ይሄ አካውንት ኢንተርናሽናል አካውንት መሆኑን አንዱ የምታዩበት መንገድ ይሄ ነው። እዚህ ጋር ስቴም የሚል ነገር መጥቷል። ሎካል ለሆኑ አካውንቶች ይሄ ነገር የለም። ለምሳሌ ላሳያችሁ ልመለስ እና ወደኔ ወደ ራሴ ልመለስ። አድኔም ብሎኛል። ጀስት ሰምቲንግ ላሳየው ኢትዩበርስ ኤግዛምፕል ብለው ለእናንተ ስለሆነ በቃ ኢትዮበርስ ኤግዛምፕል ብዩ ያለው ስሙን። ይሄኛውን አካውንት ወደ ዋናው አካውንት ስመለስ ዩት ኢትዮበርስ ወደሚለው ስመለስ ከላይ ምንም አይነት ስቴም የሚል ነገር አይመጣም። ሎካል ለእኛ ሀገር ለሆኑ አካውንቶች ምንም የተለየ ነገር የለውም። ይሄ ማት ሳይንስ ምናምናምን እንድንማር ያው ቲክቶክ ላይ ምንመጣው እንድንማር አይደለም፣ ጀስት ዝባዝንክ የሆነ ወሬ የሚረዱም ማለት ነው። ሶ ወደ እዛኛው አካውንት ግን ስንመለስ እንደምታዩት አንዱ የሚለይበት መንገድ ከፊት እቺ ስቴም የምትለዋ አዲስ ነገር ነች። ይሄ አንድ የሚለይበት መንገድ ነው ማለት ነው። ሌላው ደግሞ የከፈታችሁት አካውንት ኢንተርናሽናል መሆኑን ቼክ የምታደረጉበት መንገድ ከላይ ትመጡና ዝች ሶስት ዶቷን ከነካም በኋላ ቲክቶክ ስቱዲዮም ይላል። እሱ ስትገቡ የሞኔታይዜሽን መንገዶችን ያሳያቸዋል። አሁን እሱ ጋር ንግባ። እሱ ጋር ከገባም በኋላ ከስር እዚህ ጋር ኢንስፓይሬሽን ከሚለው ጎን ሞኔታይዜሽን የሚላለ እሱ ስትነኩት ሞኔታይዜሽን ፕሮግራምስ ብሎ የሚያመጣው ነገር አለ። እንደምታዩት ሞኔታይዜሽን ፕሮግራሞቹን ያሳየኛል። አሁን ላይ ባልደርስበትም ወይም ፎሎ ምናምን ስለሌለኝ ገና ባያመጣልኝም ግን የሞኔታይዜሽን ፕሮግራሞቹን በዚህ አካውንት የሚመጡትን ሞኔታይዜሽን ፕሮግራሞች ያሳየኛል። ቅድም እንዳሳየዋቸው እንግዲህ የኔ አካውንት ላይ ይሄ የለም። የኔ አካውንት ላይ አራት ብቻ ነው ያለ። ለምሳሌ እዚህ ጋር ሰብስክሪፕሽን ቲክቶክ ሾፕ ፎር ሴለር፣ ክሬተር ሪዋርድ ፕሮግራም፣ ክሬተርስ ማርኬት ፕሌስ፣ ወርክ ዊዝ አርቲስት ከዛ ላይቭ ላይቮች አሉ ለእኛ ሀገር ይሰራል ላይቭ። ሶ ለምሳሌ የኔ ልመለስና አሁንም ደግሜ ላሳያችሁ እንዳይሰለቻችሁ ወይም ክሊርሊ እንድትረዱ ስለፈለግኩኝ ነው። ሶ እንደምታዩት የኔ ጋር ስመለስ ግን ያለው እኚህ ብቻ ናቸው። እነዚህ አራት ብቻ አማራጮች ናቸው ያሉት። ከእነዚህ ውስጥ ሁለቱ ላይቭ ነው። እዚህ ጋር የምታያቸው ላይቭ ሪዋርድ ላይቭ ሊድ ይላል። ወርክ ዊዝ አርቲስት ስቲል ኢንተርናሽናል የሆነ አርቲስት እኛ ሀገር ብዙ ስለሌለን ጥቅም የለውም። ሰብስክሪፕሽንም ቢሆን ሰዎች ናቸው እንጂ የሚሰጡን ቀጥታ የምናገኘው ፔመንት አይነት ነገር የለንም ማለት ነው። ሶ በዚህ መንገድ የከፈትኩት አካውንት ኢንተርናሽናል ነው ወይስ አይደለም የሚለውን መለየት ትችላላችሁ ማለት ነው። ሶ የከፈታችሁት አካውንት ኢንተርናሽናል ከሆነ እዛ ጋር ያሉት ሞኔታይዜሽኖች እየሞሉ ሲመጡ ወደ ክፍያ ትሄዳላችሁ ማለት ነው። ሶ አንድ ጊዜ ይህንን ከከፈታችሁ በኋላ እንግዲህ አካውንታችሁ ላይ ኮንቴንቶች መስራት ይጠበቅባቸዋል። ከዛ በኋላ ያሉት ግን የሞኔታይዜሽን መንገዶች ምምለ ናቸው የሚለውን ቀጥለን ነ የሞኔታይዜሽን ታይፕ ያለው በጣም ብዙ መንገድ ነው። ገንዘብ ልትሰሩ በምትችሉባቸው መንገዶች አሉት። የመጀመሪያው ሰብስክሪፕሽን ነው እንደምታዩት። ከዛ በኋላ ቲክቶክ ሾፕ አለ። ቲክቶክ ሾፕ ላይ እንደ ሴለር ሆናችሁ መሸጥ ትችላላችሁ። ከዛ ክሬተር ሪዋርድ ፕሮግራም አለ። ይሄ በቪው የሚከፍላችሁ ማለት ነው። ባገኛችሁት ቪው ቲክቶክ ለእናንተ የሚከፍላችሁ ክፍያ ማለት ነው። ከዛ ክሬተር ማርኬት ፕሌስ አለ። ይሄ ደግሞ እናንተ እንደ ክሬተር ሆናችሁ የሾፕ ላይ የሚሸጡ ሰዎችን ታስተዋውቁላችሁ፣ እንደ አፊሌት ማለት ነው። በእናንተ በኩል ሽያጭ ከመጣ ፔመንት ታገኛላችሁ ነው። ከዛ ወርክ ዊዝ አርቲስት አለ። ከአርቲስቶች ጋር መስራት ማለት ነው። አዲስ ዘፈን ሲያወጡ ምናምናም ለምሳሌ አርቲስቶች ዚጋ ይከፍላሉ። ከዛ በኋላ ላይቭ ኢንሴንቲቭ ፕሮግራም ነው። ላይቭ ላይ ደግሞ ስትጫወቱ የምታገኙት ማለት ነው። ከዛ ደግሞ ላይቭ ሊድ አለ ላይቭ ሊድ ተመሳሳይ ነው ከዛኛው ጋር። ለምሳሌ የሆነ የምትሸጡት ነገር ቢኖራችሁ የእናንተ ፕሮዳክት ቢኖራችሁእና ላይቭ ላይ ገብታችሁ መሸጥ ብትፈልጉ ቀጥታ ሊድ እንታገኙ ይረዳችኋል። ከላይቭ ቀጥታ የእናንተ ነገር እንዲገዙ ነው የሚረዳችሁ ማለት ነው። እነዚህ ናቸው ያሉት የሞታይዜሽን ፕሮግራሞች። ሁሉም እኩል አይደለም፣ የሚከፈቱት ይለያያል። የየራሱ ሪኳየርመንት አላቸው። ለምሳሌ ሰብስክሪፕሽንን ብነካው የሚጠይቀኝ ነገር ዚጋ ይቀመጣል። ሰዎች መጥተው ለእኔ ከፍለው ሰብስክራይብ ሲሆኑ ነው እዚጋ ይመጣል ማለት ነው። ለምሳሌ እዚጋ ቲክቶክ ሾፕ ፎር ሴለር የሚለውን ቲክቶክ ሾፕ ላይ መሸጥ የምትፈልጉ ከሆነ እዚጋ መታችሁ ሳይን አፕ ዊዝ ቲክቶክ ብላችሁ ቲክቶክ ሴለርስ የሚባ ይባል ሌላ ዌብሳይት አለ። እሱ ላይ ነው የምትመዘገቡት ማለት ነው። ለምሳሌ እዚጋ ክሬተር ሪዋርድ ፕሮግራም ምንድው ሪኳርመንቱ የሚለሆን ነው። እዚጋ እንደምታዩት እንግዲህ ኮንቴንት ክሬት ካደረጋችሁ በኋላ ክሬተር ሪዋርድ ፕሮግራም ላይ ስገቡ የሚከፈላችሁን መንገድ ክሊር ያሳያል። ብዙ ኮምፕሊኬት ነገር የለውም። የመጀመሪያው ከአንድ ደቂቃ በላይ ቪዲዮዎች መሰራት አለባቸው፣ ገንዘብ ለመስራት ። ሌላኛው ሃይ ኳሊቲ የሆነ ኮንቴንት መሆን አለበት። ኳሊፋይድ እና ነን ኳሊፋይድ ቪ ይባላል። ያገኛችሁት ቪው በሙሉ ገንዘብ አይሆንም። ከምታገኙት ቪው ውስጥ ኳሊፋይድ የሆነ ቪው ሊኖራችሁ ይገባል። ከዛ በኋላ ደግሞ ሞኔታይዝ ዊዝ አዘር ቶፕ ክሬተርስ ይሄኛው ደግሞ ሌላ አማራጭ ማለት ነው። ሶ ይሄንን ክሬተር ሪዋርድ ፕሮግራም ጆይን ለማድረግ አንደኛ ከ18 ዓመት በላይ መሆን አለባችሁ። እሱን ኦልሬዲ ሳይንስ ላደረግን ችግር የለውም። ሁለተኛው አትሊስት 10 ሺህ ፎሎወር ሊኖረን ይገባል። ቲክቶክ ላይ ይሄን ማድረግ በጣም ቀላል፣ በኢቱበርስ ቴክ አካውንት አሳያችኋለሁ። ይህንን ያደረግነው ነው እኛ በሁለተኛው ቪዲዮ፣ በጣም ቀላል ይሄን አቺቭ ማድረግ። ከዛ በኋላ ደግሞ በኔክስት ሰላሳ ቀኖች ውስጥ አትሊስት 100 ሺህ ቪው ማግኘት ነው። ይሄም ስቲል በጣም በጣም በጣም ቀላልና አቺቭ መደረግ የሚችል ስቴፕ ነው። ሶ በትክክል ስትራቴጂክ ሆናችሁ እስከሰራችሁበት ድረስ ታገኙበት ምክንያት ምንም ነገር የለም። በጣም በቀላሉ አቺቭ ልታደርጉት የምትችሉት ስቴፕ ነው። ከዛ በኋላ ክሬተር ማርኬት ፕሌስ አለ። ይሄም የራሱ የሆነ ሪኳርመንቶች አሉት። ሁሉም የየራሳቸው የሆነ ሪኳይርመንት አላቸው። ዞሮ ዞሮ እናንተ ልክ ኤሊጀብል በሆናችሁ ሰዓት ላይ የገባችሁ ዚጋ ሞኔታይዜሽን ፕሮግራም ላይ ኖቲፊኬሽን ይገባላቸዋል። ያን መከተል፣ ሌላ የተለየ ነገር የለው። ሶ ዚጋ እንደምታዩት እንግዲህ ያው የከፈትነው አካውንቱን አዲስ ስለሆነ ገና ምንም አይነት ብር አልሰራንበትም እንጂ ኦረዲ ሞኔታይዝድ እንደሆነ ያሳየናል የኛ አካውንት ኢትዩበርስ ቴክ የሚለው ማለት ነው። የሚጠየቁትን ነገሮች በሙሉ አልፏል ኦረዲ። በአንድ ሳምንት ውስጥ ነው ይሄ ሁሉ ነገር የሆነው ቲክቶክ ላይ ያ ነገር ማድረግ በጣም ቀላል ነው። ቫይራል መሆን ኮንቴንት ኮንቴንታችሁ በደምብ ቫይራል እንዲወጣ ማድረግ ቶክ ላይ ያን ያህል ከባድ ነገር አይደለም። እንደምታዩት ሁሉም ሞኔታይዜሽን ፕሮግራሞች ክፍት ናቸው። ክሬተር ሪዋርድ ፕሮግራሙ ክፍት ነው። ማርኬት ፕሌሱም፣ ሰብስክሪፕሽኑም፣ ላይቭ ሪዋርዱም፣ ላይቭ ቪዲዮ ጊፍቶቹም የቀረ ነገር የለም። ሁሉም ላይ ኤሊጀብል ሆነናል ማለት ነው። ኦልሬዲ 10 ሺህ ሰብስክራይበሩም 10 ሺህ ፎሎወሩ እና የሚጠየቀውን ቪው ኦልሬዲ ስላለፍም ማለት ነው። ሶ አሁን እንግዲህ ኦልሬዲ ሞኔታይዝ ስለሆነ ስለሆነ እኛ ከዚህ በኋላ የሚቀጥለው ስቴፕ ምንድን ነው? ቬሪፋይ ማድረግና ፔመንት ማስተካከል ለሚ ምንም ቀላል ነገሮች ናቸው። ኮምፕሊኬትን ነገሮች አይደሉም። ግን ምናልባት ግራም ያጋቡ ነገሮች ሊኖሩ ስለሚችሉ ስፔሻሊ ቬሪፊኬሽን ላይ ስቴፑን ላሳያችሁ ብዬ ነው። እኛ ቬሪፋይ ያደረግንበትን መንገድ አንድ በአንድ ስክሪን ሪከርድ ስላደረግኩት እሱን ተከትዬ ላስረዳችሁ። ሶ ይሄ ነው እንግዲህ አካውንቱ፣ ከዛ በኋላ ስቱዲዮ ስገባ፣ ከዛ በኋላ ቬሪፋይ የሚል አለ ፊትለፊት እንደምታዩት ማለት ነው። ሶ ቬሪፋይ የሚለውን ስንነካው ወደዚህ ይወስደናል ማለት ነው። መጀመሪያ ሀገሩን መቀየር አለብን። ባይዲፎልት ዩኬ ነው የሚለው ዩኬ ብለን ስለከፈት ነው ማለት ነው። ግን እዚህ ጋር መተን ኢትዮጵያ ስላለች ከዛ በኋላ ሀገራችንን ኢትዮጵያ እናደርገዋለን። እንደምታዩት ልክ ኢትዮጵያ ስናደርገው አይዲ ታይፕ ላይ የነበሩት ሶስት አማራጮች ይጠፉና ፓስፖርት ብቻ የሚል ይመጣል። ይሄም በደንብ ተመልከቱ፣ ይህን ስቴፕ ግራ እንዳትጋቡ። የሚመጣልን ፓስፖርት የሚል ብቻ ነው፣ ሌላ አማራጭ አይመጣልን። ግራ መጋባት አያስፈልግም። ፓስፖርት ቢኖራችሁ ባይኖራችሁም ዲጂታል አይዲ ካላችሁ ቬሪፋይ ያደርግላችኋል። ይሄ ነገር እኛ ራሳችን ስለሞከረ ነው የምናሳያቸው። እዚህ ጋር ኢትዮጵያ ያደረግ ነው ዩኬ ስታደርጉት እንደምታዩት አይዲ ታይፖቹ አይዲ ካርድ፣ ድራይቨር ላይሰንስ፣ ፓስፖርት የሚል ይመጣል። ልክ ግን ኢትዮጵያ ወደሚለው ስንመለስ ፓስፖርት ብቻ የሚል ነው የሚመጣው። ፓስፖርት የሚለውን ምርጥና ኔክስት እንለዋለን። ችግር የለውም ፓስፖርት ብቻ ባይኖራችሁ ማለት ነው። ከዛ በኋላ ከስር አይ ኮንሰንት የሚለውን እናበራለን። ከዛ እሱን ካበራን በኋላ ኔክስት እንለዋለን ማለት ነው። ሶ አሁን አይዲያችሁን ፍሬም ውስጥ አስገቡ ነው የሚለው እንደምታዩት ጀስት ዲጂታል አይዲ ነው እየጠቀምን ያለ ነው ሌላ ነገር የለውም። ከዛ ካስገባችሁለት በኋላ ፎቶን ካነሳችሁ በኋላ ማለት ነው ራሱ ያው ቼክ ማድረግ ይጀምራል ማለት ነው ቼክ ካደረገ በኋላ ቆይቶ ነው ቬሪፋይድ ነው አይደለም ሚለው የሚሰጠን ስለዚህ ጋር እንደምታዩት ቼኪንግ ዩር አይዲ ይለናል ማለት ነው አይዲያችንን ቼክ እያደረገው ነው ያለው ሶስቱን እንዲያደረግ እንፈቅድለታለን። ትንሽ ጊዜ ከዛ እንደምታዩት አይደንቲቲ ኢንፎርሜሽን አንደር ሪቪው ይላል። ኦልሬዲ በቃ ስላስገባን ሌላ ኮምፕሊኬትን ነገር የለውም። ሶስት ቢዝነስ ዴይ ይላል፣ ግን ሶስት ቢዝነስ ዴይ አይፈጅም። ወዲያኑ ነው ቬሪፋይድ ያደረገልን ኛ ስለዚህ ጀስት መጠበቅ ይኖርባቸዋል። ምናልባት አንዳንዶቻችሁ ሊዘገይ ስለሚችል ችግር የለውም። የአንዳንዶቻችን ደግሞ ቶሎ ሊመጣ ይችላል ማለት ነው። በዩኬ ብንከፍትም እንኳን በኢትዮጵያ አይዲ፣ ናሽናል አይዲ ወይም ፋይዳ፣ እንደገና ደግሞ ፓስፖርት ቬሪፋይ ማድረግ እንችላለን ማለት ነው። እሱን አሁን እዚ ያሳዩችሁ። ከዛ በኋላ ደግሞ ቬሪፊኬሽናችንን ከጨረስን በኋላ ያለው ፔመንት መንት ሴትፕ ማድረግ ነው። አሁን ወደሱ ደግሞ እንሄዳለን ማለት ነው። እንደምታዩት አይደንቲቲ ቬሪፋይድ ይለኛል። አሁን ደግሞ ፔመንቱ ሴትፕ ነው የምናስተካክለው። ሶስቱ ጋር ገባለው ፔመንት ሴትፕ የሚለውን ነካለ ማለት ነው። ይሄ ያን ያህል ግራም ያጋባ ነገር የለውም። ቀጥታ ሀገራችሁንና ከረንሲ ነው የምትመርጡት። ከዛ ከረንሲና ሀገሩን ከመረጥን በኋላ ኔክስ ክስ እንለዋለን። ከዛ ቫት ፎርም ነው የሚያስሞላን። አላችሁ ቫት የላችሁ ኖ ትሉት። አላችሁ ችግር የለውም። ኖ ካለው በኋላ ሰሚት እንለዋለን። ሰሚት ስትሉት ታክስ ኢንፎርሜሽናችሁ ሴፍ ተደርጎ ያላቸው ማለት ደህን ላለን ጨረስም ማለት ነው። አሁን አይደንቲያችንን ቬሪፋይ ያደረግን፣ ፔመንታችንን ደግሞ ታክስ አስገባም ማለት ነው። አሁን አካውንታችሁ ላይ ገንዘብ ስትሰሩ የቱ ጋር ነው የምታዩት? ባላንስ የሚል አለ። ቲክቶክ ላይ ባላንስ የሚል ወደ ታገኙታላችሁ ማለት ነው። ያቺን ብር ለማውጣት ደግሞ የምትጠቀሙት ምንድነው ነው አንደኛ ወይ ፓዮኒር ነው፣ ሁለተኛ ደግሞ ፔፓል። ያሉን ሁለት አማራጮች እነዚህ ናቸው ማለት ነው። ሶ በዚህ ቪዲዮ ላይ እንግዲህ ከኢትዮጵያ ሆነን ወይም ከየትኛውም ዓለም ላይ ሆናችሁ በኢሜይላችሁ በመጠቀም እንዴት አድርጋችሁ ኢንተርናሽናሊ ሊሰራ የሚችል ቲክቶክ አካውንት እንዴት መክፈት እንዳለብን አይተናል። እንዴት ቼክ እንደምናደርግ አይተናል። ከዛ በኋላ ሞኔታይዜሽን ታይፖችን አይተናል። ሞኔታይዜሽን ሪኳየርመንቱን አይተናል። መጨረሻ ላይ ደግሞ እንዴት አድርገን ቬሪፋይ እንደምናደረጋ አይተናል ማለት ነው። ኦልሬዲ ሞኔታይዜሽን ውስጥ ከገባችሁ በኋላ ቨሪፊኬሽን የሚጠይቃቸውን ስቴፕም አንድ በአንድ አይተናል ማለት ነው አይሆፕ ክሊር የሆነ ይመስለኛል። አንዳንድ ስቲል ቬግ የሆኑ ነገሮች ሊኖሩ ይችላሉ። አይ ነው ነገር የውም አዲስ ነው። እንደገና ኦፊሻል እንደዚህ ወጥቶ ሙሉ በሙሉ ቪዲዮ የሰራ ሰው እስካሁን አላየሁም ኢትዮጵያ ውስጥ። ስለዚህ እነዛ ነገሮች፣ ትንሽ ክሊር ያልሆኑ ነገሮች ሊኖሩ ይችላሉ። ምናልባት ኔ የማይላይስተዋልኳቸው እናንተም ያልተረዳችሁት ወይም ሳልገልጽ ያለፍኩት ነገር ሊኖር ስለሚችል ኮሜንት ላይ ጥያቄዎች ካሏችሁ ጻፉልኝ። በደንብ ደግሞ የምታውቁ ሰዎች፣ እዚህ ሜዳ ላይ እየሰራችሁ ያላችሁ ሰዎች ደግሞ ኮሜንት ላይ የሚጠየቁ ጥያቄዎች መልስ እንድሰጡ ፈልጋለሁ። ያን ያህል ኮምፕሊኬትር ነገር አይደለም። እንዳያችሁት እንግዲህ ያን ያህልም ክፍያ የምትሄዱበትም አይነት ስልጠና የሚያስፈልገውም ነገር አይደለም። ይሄን አካውንት መክፈት ምናልባት ከዚህ በኋላ ኮንቴንቱን መስራት ምናምን ምናምን ምናምን፣ ምናልባት እንግዲህ እዚህ ድረስ ያለው ነገር ግን ስ ክሊር ነገር፣ ቀላል ነገር ነው እና ስቴፕ ለማሳየት ለዚህ ኢንፎርሜሽን ብላችሁ ፔመንት ውስጥ መግባት ወይም ኮርስ ውስጥ ኢንሮልድ መሆን ያን ያህል ያስፈልጋል ብዬ ስላላሰብኩኝ ነው። ቪዲዮውን እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉት። ሌላ ይጠቀምበታል የምትሉት ሰው ደግሞ ካለ ይህን ቪዲዮ ሼር አድርጉለት፣ ሁሉም ሰው ይጠቀም። እዚህ ጋር ደግሞ በዩቲዩብ አውቶሜሽን እንዴት ገንዘብ መስራት እንደምትችሉ የሰራሁት ቪዲዮ አለ።